የአማራ ክልል የአስር ዓመት የግብርና ትራንስፎርሜሽን መነሻ እቅድ ዙሪያ የተለያዩ ባለድርሻ አካላትና ምሁራንን በማሳተፍ የውይይት መድረክ ተካሂዷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ ከተረጅነት ለመላቀቅ የተለያዩ የልማት እቅዶችን በመንደፍ እየሰራች ትገኛለች ብለዋል። በዚህም ተስፋ ሰጪ ውጤቶች እየታዩ መሆናቸውን ገልጸዋል። ከዚህ አንጻር ሀገሪቱን ከተረጅነት ለማላቀቅ በግብርናው ዘርፍ አዳዲስ አሰራሮችን በማምጣት በተነሳሽነት ስሜት መስራት ይገባል ብለዋል። አገር በሁለት ነገር እንደሚቆም ሁላችንም እናቃለን፣ በደምና በላብ። በደም አገር ለማቆም ምንም ችግር የለብንም። መስዋዕትነት መክፈል ለሀገራችን ስንል ለክብራችን ስንል ብለን እንነሳለን። ነገር ግን ከድህነት ለመውጣት ካዋረደን ድህነት ከተረጅነት ከለማኝነት ለመውጣት ያለን ተነሳሽነት ግን መስዋዕትነት እንደ መክፈሉ አይደለም። ደም መክፈልና ላብ መክፈል ትንሽ ይለያያል። ላብ ቀለል ይላል። ቀላሉን ነገር ረስተነው ነው የቆየን። ስለዚህ ወደዚህ ተነሳሽነት መግባት ለክልላችን ሕዝብ ያስፈልጋል። ይሄ ደግሞ ለክልሉ ሕዝብ ብቻ አይደለም፣ ለኢትዮጵያ ብልጽግና ወሳኝ ነው። እስካሁን በመጣንበት መንገድ ያየናቸው በጣም በርካታ ተስፋዎች አሉ። እነዚህን ተስፋዎች የሚያሰፋ ነገር እንዴት እንስራ ነው። ለአማራ ክልል ግብርና የህልውና ጉዳይ ነው። የአማራ ክልል የግብርና ትራንስፎርሜሽን እቅድም በተለይ ክልሉ ያሉትን ጸጋዎች ወደ ሀብት መቀየር የሚያስችል ነው ሲሉም ምክትል ጠቅላይ ሚኒስትሩ ገልጸዋል። በተለይ በግብርናው ዘርፍ ብዙ ሀብት ያለው ታታሪ አርሶ አደር ያለበት ትንሽ ምርጥ ዘር ላይ ትንሽ ሜካናይዜሽን ላይ ትንሽ የግብዓት አቅርቦት ላይ ከሰራን በጣም በአጭር ጊዜ ውስጥ ብዙ ነገር ውስጥ መግባት የሚችል ክልል ነው። ስለዚህ ክልሉ በግብርናው ዘርፍ ከሰራ ሌሎች ዘርፎችም ታቅደዋል። ሌሎችን የምንተው አይደለም። ብዙ ዘርፎች አሉ። ነገር ግን አንድ ብር ብትኖርህ ያችን አንድ ብር ለማባዛት የሚያስችል ስራ ላይ ማዋል ያስፈልጋል ሀብት መፍጠር ያስፈልጋል ማለት ነው። ያለህን ሀብት ማባዛት ያስፈልጋል። የግብርናውን ዘርፍ ለፍጆታ ብቻ ከማምረት በማላቀቅ ለስርዓተ ምግብ መሻሻል፣ ለወጪ ንግድ የሚውል ምርት ለማምረት በተወጠነው ውጥን መሰረት በክልሉ በዘርፉ መሻሻሎች ቢስተዋሉም የሚፈለገውን ግብ ከማሳካት አንጻር ቀሪ ስራዎች በመኖራቸው እቅዱ አስፈላጊ ሆኗል ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። ይህን እቅድ በማዘጋጀት በተለይም ደግሞ አማራ ክልል ከዚህ ቀደምም የነበሩ እና የተጠራቀሙ ችግሮች እና እነዚህ ችግሮች ደግሞ በአሁኑ ሰዓት የተገለጡበት የግጭት አዙሪት እና ኋላ ቀር እና ኋላ ቀር አሳሰብ የወለደው ድህነት ለመሻገር የሚያስችል እቅድ ተዘጋጅቷል ማለት ነው። የግብርና ሚኒስትሩ ዶክተር ግርማ አመንቴ በበኩላቸው የግብርና ትራንስፎርሜሽን እቅዱ ጸጋዎችን መሰረት ያደረገ አሰራር ለመዘርጋት የዘርፉ ማነቆዎችን በሚፈታ መልኩ መዘጋጀቱን ገልጸዋል። ግብርናን ከዚህ በኋላ ዝም ብለን በልምድ ስንመራቸው እንደነበረው ሁኔታዎች መምራት የለብንም። ስለዚህ ግብርናን ስናቅድ አማራ ክልል ላይ ያሉትን ጸጋዎችና እምቅ አቅሞችን ለይቶ ያንም ባወቀ መንገድ ማቀድ ይጠበቅብናል። ይሄ ባኢት ሰልፍ ዘ ኮምፓራቲቭ አድቫንቴጅ አማራ ክልል ብቻ ያለ የዚህ ለየት ያለ አቅም ብቻ የሆኑ ነገሮች ላይ ለይቶ ማቀድና መስራት ገበያ ውስጥ ተወዳዳሪ ያደርጋል፣ አለም ላይ ተወዳዳሪ ያደርጋል። የግብርና ትራንስፎርሜሽን እቅዱ የሜካናይዜሽን ዘዴን የማስፋፋትና ሌሎችም የክልሉን የምርት ምጣኔ ሊያሳድጉ የሚችሉ አሰራሮችን በውስጡ የያዘ ነው።